ዓለም አቀፉ የገንዘብ ድርጅት አይሜፍ ለኢትዮጵያ እድገትና ልማት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የድርጅቱ ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮቫ ገለጹ። የዓለም ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት አይሜፍ ዓመታዊ የጸደይ ወቅት ስብሰባ በዋሽንግተን ዲሲ እየተካሄደ ነው። የዓለም አቀፉ የገንዘብ ድርጅት አይሜፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂዮቫ ከስብሰባው ጎን ለጎን ከገንዘብ ሚኒስትር አቶ አህመድ ሺዴና ከኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ጋር ተወያይተዋል። ማኔጂንግ ዳይሬክተሯ የኢትዮጵያን ሪፎርም አጀንዳ አስመልክቶ ውይይት ማድረጋቸውን በኤክስ ገጻቸው ባሰፈሩት መልእክት ገልጸዋል። አይምኤፍ የኢትዮጵያን እድገትና ልማት ለመደገፍ ቁርጠኛ መሆኑንም አመላክተዋል። የዓለም ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት አይምኤፍ ዓመታዊ የጸደይ ወቅት ስብሰባ እስከ ሚያዝያ 18 ቀን 2017 ዓ ም ድረስ ይቆያል። የኢትዮ ሳውዲ አረቢያ የንግድና ኢንቨስትመንት ፎረም በሪያድ መካሄድ ጀምሯል። በፎረሙ ከሁለቱ ሀገራት የተውጣጡ ከፍተኛ የስራ ኃላፊዎች፣ የቢዝነስ መሪዎችና የንግዱ ማህበረሰብ ተሳትፈዋል። በተያያዘም የኢትዮ ሳውዲ አረቢያ የጋራ ንግድ ምክር ቤት ስብሰባ በሪያድ ተካሂዷል። ስብሰባውን በኢትዮጵያ ወገን የንግድ ምክር ቤቱ ሊቀመንበር ዶክተር ሀሰን አብዱላሂና በሳውዲ አረቢያ ወገን ደግሞ የጋራ ምክር ቤቱ ሊቀመንበር አብደላህ አላጃሚ በጋራ መርተውታል። በውይይቱም ሁለቱ ሀገራት ያላቸውን ታሪካዊ ትብብር በኢኮኖሚ ዘርፍ ማጠናከር እንደሚገባ ተገልጿል። መድረኩ በሀገራቱ መካከል አዲስ የኢኮኖሚ ትብብርና የስትራቴጂክ አጋርነት ምዕራፍ እንደሚፈጥር ተነስቷል። በስብሰባው በንግድና ኢንቨስትመንት ዘርፍ በተለይም በማኑፋክቸሪንግ ኢንዱስትሪ፣ በግብርና፣ በማዕድን፣ በቱሪዝምና በኮንስትራክሽን ዘርፎች አብሮ ለመስራት መስማማታቸውን በሪያድ የኢትዮጵያ ኤምባሲ መረጃ ያመለክታል። በሚቀጥሉ አስር ቀናት ዝናብ ሰጪ የሜቴዎሮሎጂ ገጽታዎች በአብዛኛው የበልግ ዝናብ ተጠቃሚ በሆኑ አካባቢዎች ቀጣይነት እንደሚኖረው የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ከሚያዝያ 13 እስከ 22/2017 ዓ.ም የሚኖረውን የአየር ሁኔታ ትንበያ ይፋ ባደረገበት መረጃ በሚቀጥሉት አስር ቀናት ዝናብ ሰጪ የሜቴዎሮሎጂ ገጽታዎች በአብዛኛዎቹ የበልግ ዝናብ ተጠቃሚ የሀገሪቱ አካባቢዎች ላይ ቀጣይነት የሚኖራቸው መሆኑን አስታውቋል። ይሁን እንጂ አልፎ አልፎ ባሉት ቀናት ደረቅ የአየር ሁኔታዎች እንደሚኖሩም ጠቁሟል። የያዘ መረጃ በደቡብ በደቡብ ምዕራብ፣ በምዕራብ፣ በምስራቅ እንዲሁም በስምጥ ሸለቆ የሀገሪቱ አካባቢዎች ላይ የደመና ሽፋን ይኖራቸዋል ተብሏል። በመሆኑም በበልግ አብቃይ አካባቢዎች በርካታ ቦታዎቻቸውን የሚሸፍን ቀላል መጠን ያለው ዝናብ ያገኛሉ መባሉን ከኢንስቲትዩቱ የተገኘ መረጃ ያመለክታል።